ያፌትን እንግዲህ ማንም ሰው ልሸውደውም ሆነ ሊያታልለው አይችልም። ያፌት በጣም ብልጥና አረመኔ ሰው ነው። ኢፍራታን ወዳ ሳይሆን አሁንም ድጋሜ በናታን እያስፈራራ፣ እንደውም ደግሞ ቪዲዮ እየቀረጸ ፊላሽ ላፕቶፕ ውስጥ በማስገባት ናታን ያለበትን ቦታ ሁሉ ለኢፍራታ በማሳየት ዛሬ ካልተፈራረምን ናታንን እገለዋለሁ በማለት ፍርድ ቤት ሂዳ እንድትፈራረም አደረጋት። ኢፍራታ አልፈልግም ነገ በቤተሰቦቻችን ፊት እንፈራረማለን፣ ምን አስቸኮለ ስትለው፣ ወይስ የነገውን ሰርግ ማበላሸት ፈልገች ነው ሲላትም፣ በፍጹም ማበላሸት አልፈልግም፣ ስለዚህ በቤተሰቦች ፊት ስትለውም፣ ቤተሰቦችሽ፣ አንተም፣ ፂወን ለእኔም ደግሞ ለአንተም ናታን ለእኔም ፂወን ሆነው ሻህድ እንዲሆኑ እፈልጋለሁ፣ ስለዚህ ስትለውም ህምቢ አለ። ወይስ እነዛ ወንድሜና እናቴ የምታያቸው መተው የትኛው ቤተሰቦች ናቸው? መተው የስርጉርና የሰማንያውን ፌርማ እንዳው ትፈልጊያለሽ አላት። በህይወቴ እኔ ቤተሰብ የለኝም ስትለውም ዳግምንም እና ጓደኛውን እንዲሁም ደግሞ ያፌት የአክስቱን ልጅ እሱን አሳያት ቪዲዮ። በጣም ተጨነቀች። ሳትወርድ በግድ ለብሳ ሄዳ ሰማኒያ እንድትፈርም አደረጋት። እናታን ዛሬ ኢፉዬ እኔን ያደርጋለሁ። ያፌት በደገሰው እኔ ላግባሽ ብሎ ሲንበረከክ፣ እናንተ እንደምታስቡት ሰርጉ ተቋርጧል ማለት አይደለም አለች። እምባዋ ተቀነዘፈ። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ኢፍራታ ሳትወድ በግዷ ያፌትን ተቀብላለች። ያሳዝናል። የተሰማው ነገር እውነት ሁላችንም እየጠበቅን የነበረው ናታን ኤፉየን ይዞ ወደ ቤቱ እንደሚሄድ ነበረ። ግን ያሰብነው አልተሳካም። ያፌት ቀድሞ ስላስፈረማት አሁን ሄደች አልሄደች ምንም ሚመጣ ነገር የለም። ያፌት አሁን የሰማኒያ ባሏ ናት፣ ባሏ ነው የሰማኒያ ሚስቱ ነች። በጣም በሚያሳዝን ሁኔታ ደስ የሚለው ደግሞ በአንድ በኩል ፂወን ማስታወስ ትችላለች። ፂወን ከሰርጉ ተመልሳ አመማት። በጣም ይከብዳል። ናታን በጣም ኢፍራታን አሁን ሸውዳኛለች ወደሱ ሁናለች እያለ ነው እሱ ሲወድቅ ገኒና ዳግምም ወደ ቤታቸው ሄዱ። ቢኒና ቤዛ እንዲሁም ጽዮን ናታን ሁነው አብረው ነበሩ። ናታን ወድቆ እያለ ማነው የአፌት ወድቆ እያለ የአፌት ያተስት ልጅ እንግዲህ እሱን ገድፎታል፣ እናም ምን ናችሁ ነው? ባከሷ አውቆ ነው አልታመመም? አሁን እንግዶችን ብታስተናግድ አይሻልም አለ ቢኒ። የአፌትን ያከስተለች ምን ባይስተናገዱ ገደል ግቦ የትኛው እንግዳ ነው? እንዳውም እናንተ ውጡልኝ ውጡልኝ፣ ወንድሜ ላስታምበት። እንዳውም እያጨናነቃችሁት ያላችሁት እናንተ ናችሁ። ወንድሜ የሰው ብዛት አይወድም በጣም ይጨናነቃል፣ ለዛ ነው አለ ሉሊት። ግን የተረገመች የተመታች ነች። እናም አአ ምን ኖ ነው ምን ኖ ነው ካለች በኋላ አአ ቅድም የሰጣችሁት ውሃ አለች። ምን አለ የያፌት ያክስት ልጅ። አዎ ውሃው ነው ስትልም፣ ኦ እናንተ ልትገሉት ነበር፣ አልተሳካላችሁም እንጂ አይደል አለ ቀጠለች። እና ኢፍራታን፣ ታገቢኛለሽ ኢፎ? አሁን ሁሉም ነገር ተስተካክሏል፣ አግቢ ብሎ ሲንበረከክ ጸጥ አለች። ከዛም ደገምና ጠየቃት። አልችልም፣ እሱም ማድረግ አልችልም አለች። ለምን? ቆይ ምን እንደሆንልሽ ነው የምትፈልጉው? ምንድን ነው አላማሽ? ሰርጉን ሰረዝኩኝ እያል ነበር፣ ምን ፈልገሽ ነው በማለት ጮኸባት ናታንም። ከዛም ይኸውልህ ሰርጉ ዛሬ ሊሆን ትናንትና ፍርድ ቤት ሄደን ተፈራርመናል። ስለዚህ ሰርጉ አልተሰረዘም። ይሄ ፕሮግራም የተዘጋጀው እናንተን ለማናደድ እንጂ ለሰማንያ መፈራረም አይደለም አለችው። ናታን በጣም ተናደደ። ከሚገባ በላይ አዘነ። ልቡ ተሰበረ። ከዛም ቢኒም በጣም ተናደዱ ሁላቸውም ተበታት ነው ወደ ቤታቸው ሄዱ። ተመሄዳቸው በፊት ግን ያፌት ያክስት ልጅ እናንተማ ወንድም ልታታልል ነበር። የኔ ወንድም ማንም ሊያታልለው አይችልም። ብልጥና ጀግና ነው። ማንም ሰው እንጎበዝ እኮ ነው አለ። የኔ ወንድም ሳላደንቅ አላልፍም አለ። ከዛም አይገርምም። ሁሉም ከወጡ በኋላ ያፌት ነቃ። ምንድን ነው የተፈጠረው? ምን ሆን? ምንድን ነው? አለ ወንድም። የራስን ስትወርቅ ነበር አለ። ሰርጋችን ምን ሆነ ቤሎሽ? የደረሰ አላት። ጸጥ ብላ ትመለከተው ጀመር ኢፍራታ። እናም አንቺ ግን እንዴት እንደዚህ ልታደርጉ ቻላችሁ አለ። አንተ ዝም በል፣ አንተም የስዊጥ አይደላችሁ ሁለታችሁም አንድ ናችሁ፣ አለችው ያፌትን ያክስትሎች ሲቀጥል ያፌት ሲነቃ እንግዲህ ራሱንም ማየት ጀመረ። ምንድን ነው የተፈጠረው? አለ ወንድሜ። የሆነ ነገር ተፈጥሮ ነበር አለ። ምንድን ነው? ንገረኝ። እዛ ነገር ላይ እጅሽ ያለበት አይደል? አላት ኢፍራታን። እመነኝ፣ እኔ ምንም አላደረግኩም፣ ምንም የለውበትም፣ በፍጹም ምንም። እንዴ መምጣታቸውን እሷንታ አደለ የነገርከኝ? አለችው አየሽ ትናንትና እንፈራረም ያልኩት ይህንን አስቤ ነበር። ምክንያቱም እነሱ አንድ ነገር አንቺ እንኳ ባታደርጊው ጥላቶቼ ብዙ ነገር ያደርጋሉ በዙሪያ ሻሉ አላት። ከዛም ወንድም ሳላ ደንቅህ አላልፍም፣ በእውነት በጣም ጀግና ነህ። አኮራኸኝ አኮራኸኝ አለ የክስቱ ልጅ። ከዛም ቀጠለና ምንድን ነው የተፈጠረ? እነዛ ማይረቡ የእንቅልፍ ክኔን ሰጥተውህ ነው የወደከው። አስተኝተው ሚስትህን ይዘው ሊሄዱ ነበር አለው። ምን አለ፣ እኔ ነኝ እኮ ውሃ ስጠው ብለው ውሃ ሰጥችህ የወደከው አለ። መርዝ ቢሆንስ ብሎ ያ ክስቱ ልጅ አነቀው። አይገርምም እንዴ! ቀምተ ነው እንዴ ከሰው ያመጣሃት አለ ከዛም የሚሆነው ግራ ገባው። ከዛ ሰቤት ሲመለሱ ዳግም እና እናቱ እናቱ መረጋጋት አቃታት። ገኒ ልጅን ላረመኒ ለደፋሪ ሰጠዋት እያለች ገኒ በጣም ታዝናለች። ሲቀጥል እንግዲህ ጽዮን እዛም እሰርጉ ቤት እንዳለች በጣም አእምሯ ተረብሾ ነበር። ደስ የሚለው ነገር አሁን ጽዮን ማስታወስ ችላለች። እናም ከኢፍራታ ጋር ያሳለፈቻቸው እያንዳንዱ ነገሮችን ይቅር በይ ኢፍራታ፣ ከረፈደ በኋላ ቢሆንም አው ተረድቻለሁ፣ ግን ከዛ ካረመኔ ሰውዬ አወጣሻለሁ። ግን እንዴት ብዬ ነው አይኗን ማየው ትላለች። በጣም ያሳዝናል። ፂወን እንግዲህ እቤት እንደ ደረሰች ራሷን ስታወደቀች፣ ሉሊት ደግሞ እያፌትን ሳላደንቀው አላልፍም። ምንድን ነው እንዴ አለች እናም ናታን ቤስ በእናትሽ ይችን ሴትዮ ዘወር አድርግልኝ፣ አለ ሲቀጥል ቤስ ስሜ መጠጥ የት ቦታ ነው ያለው አላት። መጠጥ የደካሞች እንጂ የጠንካሮች አደለም፣ መጠጥ መደበቂያ የሚሆነው ለደካሞች ነው አለችው። ከዛም አንቺ ሴትዮ በማያገባሽ ነገር አትግቢ ያልኩሽ አደለ አላት። ግን ተናደደ። ይቺ ሴትዮ በእጅ ሳትጠፋ ትሄድልኝ ሃላት። ከዛም ጽዮንም መጠጥ አለች። አዎ መጠጥ። ቤስ፣ ንገሪኝ፣ ካልሆነ ሌላ ችግር ይፈጠራል አላት። ከዛም በቃ እሽ፣ እዛ ነው ያለው። ጠጣ፣ ግን ራስን በሚጎዳ መልኩ እንዳይሆን አለችው። እሽ፣ ከቻላችሁ ማንም ሰው እንድመጣ አልፈልግም ብቻዬን መሆን እፈልጋለሁ፣ ማንኛችሁም እንዳትመጡ ብሎ ወጥቶ ሄደ። እንግዲህ በጣም በሚከብድ ሁኔታ ጽዮን አሁን ሉሊት ላይ ያላት ትኩረት የተለየ ነው። ተኳር ብላ ታያት ጀመር። ቆያጭ ምንነች ነው ምንድነው ብታፈጅብኝ፣ መለፍለፍ ጀመረች። ከዛም ቤዛም ተመለከታት ጀመር። ሉሊት በቃ እኔ ሄድኩኝ ብላ ሄደች። ከዛ በኋላ እንደሄደች ቤዝ ይዤሽ ለውጣና ክላስ ሽረፍት አድርጌ አለቻት ጽዮንን። ቤዝ እኔ ክላሴ ሳይሆን ኢፍራታ ክላስ ነው መተኛት ምፈልገው አለች። እውዷለው በጣም ስትላትም፣ እሺ ኢፍራታ ክላስ እወስድሻለሁ ብላ ወሰደቻት። ጽዮን እያንዳንዱ ያደረጉትን ከያፌት እንዴት ማምለጥ እንዳለባቸውም ያን ሁሉ አስታወሰች። በኢፍራታ ላይ ያደረገችው ግፍ አሳፈራትም። እፉዬ ይቅርታ፣ ያረመኔ በሆነ ነገር አስፈራርቶሽ እንጂ ፈልገሽ እንደማታገቢው አውቃለሁ። እመኚኝ ከያፌት እጅ ፈልቅቄ አወጣሻለሁ አለች። እናም ናቱ ደግሞ በጣም ጠጥቶ ጠጥቶ ራሱን አሞት ተኝቷል። ቤዛ ሂዳ ፈጣሪ ሆይ አንተርዳኝ አንተ አግዘኝ፣ አለች በቃ የድሮ ማንነቴን አይተህ ሳይሆን ያሁን መቀየሬን አይተህ አንተ መሀሪ ነህ፣ ሁሉንም ነገር ምረኸኝ አግዘኝ፣ በአንተ እንቅስቃሴ፣ በአንተ እርዳታ ምንቀሳቀስ አድርገኝ አለች። ናታን በኢፍራታ ተጎድቶ ማየት አትፈልግም። ከዛም ናታን ሲነቃ እንዴት አደርክ ስትለው ደህና ነኝ፣ እናም ደስታዬን ተነጠኩኝ እኔ መቼ ደስተኛ ሁኛ ቃለሁ? አለ ታሪክ ነገረችው። ከዛም እስር ቤት ያሳለፈችውን ታሪክ እሱም ለራሳቸው ደስታ ሲሉ ነጠቁኝ። መልካምነት በአሁኑ ሰዓት ምንም አያደርግም። ያስወግዳል፣ ያስገድላል የምንፈልጋቸውን ነገሮች ወስዱብናል። ምንፈልግ ላ ላመስግን ፈጣሪ ሁሉንም እያስነጠቀኝ አለ። እንደሱ አይባልም አለችው። ከዛም ኢፍራታን አይተሃታል? ለሰከንድም እኮ አልሳቀችም ታላያፊ ይዟ ሲወርድ የተስፋ መቁረጥ ነው ፊቷ ላይ ያለው አለችው። እንደሱ እያልሽ ቤዝ አት ራሴን እንትን እንዲወቅስ አታድርገኝ። ፈልጋኔ የሄደችው እኔ ላይ ቀና ብላ ለየችም እኮ አለችው። እኔ ላይ ያደረገችው ግፍ አስቸግሯን ነው አለች አለ። አሁን ኤፍራታና ያፌት እንግዲህ መጨረሻ ላይ ግን ኢፍራታ ዘው ብላ እነ ያፊት እነናታን ቤት የመጣች ይመስለኛል። ቻናሉን ሰብስክራይብ ያደረጋችሁ